ቤቲ ለኪራና ለጽናት ዛሬም አርፋ አልተኛችላቸውም። ላቸው እንግዲህ ጽናትና ብሩኬ ከጽናት ቤት መራዊት ሁላቸውም ተሰብስበው እራት ጥሪ ተጠርተው እሱም ስለተጠራ ክሮቤም ሄዶ ነበረ። ከዛ እንግዲህ ምሽት ደስ በሚል ጣፋጭ ምግቧን ሰርታላቸው እጅሽ ነበር ናፍቀኝ እያለች መራዊት በጣም እየበሉ እየተደሰቱ እንግዲህ ደግሞ በተራችሁ እኔ ደግሞ ልጋብዛችሁ ስትል መራዊት ትናገራለች። አይ በቃ እንደውም ምግቡን የምሰራው እኔ ነኝ፣ ሲል ክሩቤ አንተ ከሰራኸው ማመን ሆነ እያለች ጽናት ስትለው፣ እንደ አላቅም እንደ እንደማቀኮ ታቂኛለች ሲላት፣ እንግዲህ ሽንኩርት በመጥረቢያ ስትቆርጥ ነው ያየሁ እያለች ነበረ። ሆኖም ግን አንቺ ስለኔ የማይመችሽ ከሆነ ችግር የለውም እኔ ወጣላችኋለው፣ አንቺ ከነሱ ጋር መተሽ መደሰት ትችያለች፣ ሲላት እኔ እኮ የሰው ጥላቻ የለብኝም እያለች እሷም ነገረችው። ሆኖም ግን አንተ የሌለህበት ቤት ደግሞ ለምንድን ነው እኔስ የምሆነው ብለው ተስማምተው እንግዲህ የራት ግብዣውን ሰኒን ሲጋብዟት ሰኒ እንኳ የሚሄድበት አለኝ ብላ ትላቸዋለች ፕሮግራሙን ሰርዥ ቢሏት አያልሰርዝም ባይሆን ማታ ከተመቼ በዛው መጣለሁ። እሺ ራት ምሳ እንቀይረው ቢሏትም በፍጹም ለእኔ ብላችሁ አትቀይሩ እያለች ነበር። በዚህ መካከል እንግዲህ አንድነት ሰራተኛዋ ከቤቲ ጋር ተመሳጥራ፣ ቤቲ መጥታ መድኃኒት ውሃ ውስጥ ጨምራ ምግቡ እንዲሰጣቸው ታዛታለች። ከዛ ግን እንዳይገላቸው ፈራሁኝ ስትል ሁለት ግራ ላይ ተብሎ ዛፍሬ አይወጣም ምን ጻዲቅ ጻዲቅ ያሰኝሻል? አለቻት ቤቲ ግን የሚባል ነገር የለም። አንዴ ከዚህ ስራ ተዘፍቀሻል። ወደኋላ ኋላ መሸሽ የለብሽም ተግባባል። ገንዘብሽን እኮ ልሰጥሽ ነው ብላ ታላታለች ማለት ነው። ግን እየተርበተበተች እያለች ጽናት ድንገት ከወደዛን ብቅ ስትልባቸው ምንም አይነት እንቅስቃሴ እንዳታይ ቀጥ ብለሽ ይይትልና ቤቲ ጽናት ሳደርስ ትቀይርና ትሄዳለች። ምን እያደረግሽ ነው እዚህ ስትላት ቡችላዎቹ ቡችላዎቹ ትላታል። ምንድን ነው ቡችላዎቹ? ቡችላ ደግሞ እዚህ ምንድን አለ? ምግብ ለውሻው ልሰጥ። ቤት አለ ቡችላ? እኔ ቡችላ ላየውም ስትላት ባለቤቱ ይዞት ሄደ። የእንሰሳት ነገር እንትን አልልም፣ አልጨክንም። ምግብ ልስጠው ብዬ ነው እንዴ? የምትለው ግራ የተጋባባት አንድነት እንግዲህ ለቡችል ዳቦ ልሰጠው ታላልሽ ምንዴ? ስትለት እያለች አሁን እኮ ባለቤቱ ይዞት ሄደ። እንግዲህ ቡችላ ማላየን ብላ አሸኛኘት እያደረግሽ ነው ታዲያ፣ ሰውየው ከወሰደው እዚህ ቆምሽው ስትል ትሰናበታታል። ከዛ በኋላ በተባለችው መሰረት እንግዲህ ምን ትፈጽማለች የሚለውን አብረን እንከታተል። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ ክርስቲያን ወገኖቼ ሰላም ሰላም ብያቸዋለሁ። ሰላማችሁ በያላችሁበት ይብዛልኝ። እንግዲህ አንድነት የተላከችው ከደላላግ ሳይሆን ከቤቲ ነው የተላከችው። ቤቲም እንግዲህ በዛ ቤት ውስጥ ገብታ እነሱ የሚያደርጉትን ነገር ከፈዝ መድኃኒት ጨምራ ካጠጣቻቸው በኋላ አንድ ነገር ሲፈጽሙ በቪዲዮና በፎቶ መረጃ እንድትልክላት ና ገንዘቧን መግድ እንደምትሰጣት ተባብለው ነው የሄዱት። በዚህ መሰረት እንግዲህ ፅናትም ይችል ልጅ ከመጣይ ጀምሮ እኔ ልቤ አላረፈላትም፣ እየተከታተለች ነው፣ ለምን እንደምትከታተለኝ ግራ ገብቶኛል እያለች ነበር። እዛ እንግዲህ የተጋበዙትን ከነሰኒ ቤት ምግባቸውን አጣጥመው በልተው የራት ግብዣውን ለመብላት ወደ ቤት መጡ። በይ ሰራሽ አይደለም እንዴት? ሰናይት አንድነት አላት። አዎ ምግቡን ማዱን አቅርቢልን አላት እና ማዱን አጣጥመው ከነ ኪራ ቤት ከበሉ በኋላ በር ተንኳኳ። ሰናይት መጣች። ሰናይት መታ ገባች፣ ተቀመጠች አብራቸው። ሆኖም ግን ከዛ በፊት በጆግ ውሃ ውስጥ አድርጋ እንግዲህ መድሃኒቱን በጥብጣ ለኪራ ና ለሱ ሰታቸዋለች ማለት ነው። ለጽናት ጽናትና ኬራም ንጹህ ውሃ ነው ሲሉ ጠጥተውታል። ከዛ በኋላ ጨዋታ ጀመር። የሰናይት እንግዲህ እዚህ ጋር የተጻፈውን ነገር ጨዋታ ያወቀ ሰው ያላወቀ ይቀጣል በሚል እንግዲህ ሁላቸውም የምልክት በምልክት ማስረዳት የሚባል ነበር። ጌማቸው እንግዲህ ሁሉም ሲያሸንፉ ጽናትና ኬራ ግን ለቅጣት ደርሰው ከዛ እንግዲህ ክፍል ገብተው የዛሬ አመት አካባቢ የጠፈኝን ሰዓት ይፈልጉ ሲል እንግዲህ ናሆሜ ይህንን እንዲታረቁና እንዲግባቡ የገቡ ያለ ዘዴ ፈጥረውላቸዋል። መራዊትና ናሆም እንግዲህ በጣም እንዲቀራረቡ የሚያደርጉት ጥረት በጣም ደስ ይላል፣ በጣም ከምላችሁ በላይ። ከዛ እንግዲህ ክፍል ውስጥ ገብተው ሰዓቱ ሊፈልጉ ሲገቡ በሩን ቆልፈውባቸው እንግዲህ ወጥተዋል። እነሱም መራዊትም ከዚህ በፊት እኔ ስታዝናናኝ ከነበረው ቦታ ትወስደኝም ስትለው እሺ፣ ሰናይትም በቃ ወደ ቤት ሊሄድ ብለው ሁሉም ጥለዋቸው ቆልፈዋቸው በሩን ይሄዳሉ። በሩን ቆልፈዋቸው ከሄዱ በኋላ እንደ ማዞር እንደ መደንዘዝ እንደ ራስ እንደ መሳት የሆኑና አልጋ ላይ ይወርቃሉ። ይህ የሚያደረጋቸው ያ የጠጡት መድኃኒት የቤቲ መድኃኒት ነበረ። ምን ሆንሽ፣ ምን ሆነ እየተባባሉ እርስ በርሳቸው አንድ ላይ ተኝተው፣ ከዛ በኋላ ሲነቁ ግን ምንድን ነው ራሴን አሞኛል፣ ይደነዘዘኛል እያለች እሱ ምን ሆነና የተፈጠረ ነገር አለ፣ ወገቤንም ይሰማኛል እያለች ጽናት እንግዲህ እያሉ መጨረሻ እንግዲህ መጥተው በሩን ከፈቱላቸውና ሲያዋቸው አንድ ላይ እንግዲህ ተቃቅፈው ተኝተው ሲያዋቸው ደስ አላቸው። በቃ ኑ ቶሎ ወደ ሳሎን እንሁንና እንነጋገር አሏቸውና ሳሎን ላይ ይዘው ደስ እንዳላቸው እንደተደሰቱ ነው እንግዲህ ያዩቸው እነሱን። በቃ ያላሳለፉት ነገር በጣም ደስ ሲል ነበር። ሆኖም ግን ቤቲ ደግሞ በዚህ ቅጽፈት ደግሞ ተመልሳ መታ። እንዴት አደረግሽልኝ አደረግሽ አለያት። ቡና ውስጥ አድርገሽ ስጭ አይደለም ያልኩሽ? ስትላት ትኩስ ስለሆነ እንትን እንዳይል ብዬ እንዳይከሽፍ ብዬ በውሃ ነው እኮ የሰጠኋቸው። አንቺ ዝም በይ፣ እንዴት አለውን እድል አስመለጥሺ! ዛሬ እንደዚህ ነበር፣ በዛሬው ቀን ነበር ማየት የምፈልገው እሱ። ታዲያ እኮ ኪራ እና ጽናት ጠጥተውታል ትላታለች። ታዲያ የት አሉ ስትላት መኝታ ቤት ተኝተዋል ትላታለች። አንድ ላይ ነው የተኙታለቻ ታ በሂጅና ግቢና እያቸው ና ፎቶግራፍ አንሺልኝ ስትላት፣ ኧረ ብሩን ቆልፈውት ነው የተኙት። እኔም ገብቸው ነበር እንደ ግመል መፍ መርፌ ቀዳዳም ቢሆን ገብተሽ ክፈች። ሌላ ነገሩ የእኔ ጉዳይ አይደለም። ገንዘቤን ልከፍልሽ እስከሆነ ድረስ ጉዳዩን ጀምረሽ መሸሽ የሚባል ነገር የለም። ፈጽሚ ስትላት አንድነት ደግሞ አምላክ የምን አይነት ጣጣ ውስጥ ገባሁን እያለ ስትል መራዊት ትደርስባታል። ከዛ ትደነግጣለች። ምን ሆነሽ ነው አለቻት መራዊት እን የውሃው ጆጌታ አለ ስትላት፣ ከቆሻሻው ጋር ነው ላጥበው አድርጌዋለሁ አለቻት። እሺ ውሃ ፈልጌ ነበር ስታት በጆግ ነው አለቻት። እንዴ በጆግ ምን ያደርግልኛል? አንቺ በብርጭቆ አምጭልኝ፣ መድኃኒት የምወስድበት እንጂ ለምን ግራ ትጋብታለች? መናገሩን ግራ ያጋባት እንደሆነች ነቅተውባታል። በዚህ አይነትማ በቃ ሰው ልቤ ቀጥ ትላለች እያለች ነበር። በሰራችበት ስራ ገንዘብን ሲባል እንግዲህ የገባ ሰው ምንጊዜም እረፍት አያገኝም። በዚህ መካከል ላይ እያለች እንግዲህ እነሱን ከተኙበት ነቅተው እንግዲህ ማታ ምን እንደሆነ አላውቅም። ምን ነክቶነ ነው? እኔም እኮ መጀመሪያ ምንድን ነው እያልኩ ነበረ፣ እየተባባሉ ነው። ለምንድን ነው ግን እዚህ ያደርኩት? እያለ ፅናትም ተነሳች። በጣም ደስ አላቸው። ሁላቸው እንግዲህ ጥለናቸው እንውጣ ብለው እንግዲህ መራዊትና ናሆሜ ጣል አድርገዋቸው ወጡ። ይ ሲጀመር ሲጀመር አይነን አሳበላህባቸው ሲዋደዱ እያልክ አንተ አይነን አስጣልክ በይ አንቺ አይደልሽ ያልሺው እነዚህ ልጆች ሲዋደዱ አንድ ላይ ቢሆኑ ብልሽ መራዊትንና ናሆሜን ያልሺው እየተባባሉ እርስ በእርሳቸው ሲያወሩ በእርግጥ ናሆሜና መራዊት በጣም ደስ የሚል ነበሩ ግን ያው እሷ እንግዲህ እሱን ላለመግዳት ስትል እንጂ እሱ እስከ በሽታዋን ቢሆን እቀበላታለሁ እያለ ነበረ እሷ ግን ፈቃደኛ አይደለም ታያቸው አለ። በቃ እኔ ሊሄድ አለች፣ እና ደግሞ ጽና ስትነሳ አዙሯት ወደቀች ማለት ነው። እንዴ የት ነው የምትሄጁ? እስኪ ምን ሆነች ነው ብሎ ራሷን ይነካካታል። ምንድን ነው ይሄ ነገር እኔ እኮ ላንቺ፣ እኔ ምኮ ራሴና እንደ ሴት እኮ ቤት የተቀመጥኩት ራሴና፣ ሞኝ ግን ለምንድን ነው እንደዚህ ሆን ነው አንተ፣ እያሉ ምንም እኔም አልገባኝ የሚላል ክሩቤ ማለት ነው። ከዛ በኋላ መሄዷ አንትታ ሲያዞራ ትቀመጣለ። ጽናትም አይዞሽ እያለ ሲነካካት ምሳብ ተሸሻለች። ከዛ በኋላ እንግዲህ ክሩቤና ሰኒ ከቤት ሆና እንዴ አልመጣችም እንዴ? ይህን ነገርማ ቶሎ መናገር አለብኝ። ለምን አልመጣችም? አንድ ነገር እኮ ይቻል ይህን ነገር ቶሎ መናገር አለ። ትላንትና ከነኪራ ቤት ስወጣ ትላለች ስናይት ማለት ነው የሆነ ሴትዮ ተሸፋፍና ስትወጣ ይቻል። ይህንማ አደጋ ላይ ናቸው ማለት ነው ቶሎ መናገር አለብኝ። በደህና አትቆይም ማለችና ወደ እሷ ትደውልላታለች ወደ ጽናት። ጽናትንም ደውላ አልመጣሽም እንዲ ስትላት እዚኤ የት ነሽ? ነይ ቶሎ ፈልግሻለሁ ስትላት እሽይ ቶሎ ነይ ብላ ቤት ነይ ነይ ቶሎ ብላ ስተራት ጌሮጠ ስትመጣ፣ ስሚ ኣነቻ ትላንትና ይሆነ እንትኪራ ኣደጋ ላይ ነው ትላት። ኣልጅ የምን ኣደጋ ላይ ነው ትላት። ትላንትና ከናንተ ቤት ስወጣ የሆነ ሴትዮ የተሸፋፈነ ሴትዮ ኣይቻለሁኝ። ስለዚ ቲ ሴትዮ ኣደጋ ትፈጥር ኒኩይቺ ኣስቲሷ ሰራተኛ ኣልተመቸችኝም። ከግር ከስሬ ከስሬ ትከተለኛለች እና እና እንዴት ይሻለናል? እኔማ ቶሎ ብዬ አሁን ጊዜ መስጠት የለብኝም። ሂጂ አንድ መረጃ እኮ ግን መያዝ አለብኝ ትላታለች። መረጃ ስትፈልጊ አደጋ ላይ ሊወጣ ይችላል። ስለዚህ ሂጂና ንገሪያቸው። ልንገራቸው ብላ ፈጠን ብላ እንግዲህ እየሮጠች ሄዳ ተናገራቸዋለች። ከዛ በኋላ ልትነግረው ስትሄድ እንግዲህ አብረው አገኘችውና ግን እኔ አንቺ ለምንድነው የማትወጂኝ ግን ይላታል። ለምን

ስሜት እኮ አለው ሁሉም ማለት አውቃለሁ ኪራ አለ ፅናት አታቂም ፅናት አላት ብታቂም አኑሮ እንደዚያ ዐይንሽን ሸፍነሽ የራስሽን ፍቅር ብቻ አትይም ነበር ክብሬን እኮ ዝቅ እንዳላረገው ብዬሽ ነው የምንትኛውን ክብሬ ነው የምን ክብር ነው ክብር ከፍቅር በላይ እኮ አይደለም አላት እንደዛ ሳይሆን ሰራተኛ ስለሆንኩ እኮ ነው ሰራተኛ ገባ እንዳትባል ይበሏ እነሱና አመክሬ ነው ዚ ፈቀርኩሽ መጀመሪያም እኮ ይሄን ነግሬሻለሁ አሁንም ማና ማክሪ አይደለም ማፈቅርሽ ከነ ሙሉ ጉድለትሽ ፈልግሻለሁ። ጽናት ሲጀመር የሰው መሆን የለብሽም፣ ሁላ የሰው ሙሉ የለውም፣ ሁላችንም ጎዶሎ ነውነ ብሎ ኪራይ ይነግራታል። ኪራይ ዝም በል አለች። አንድ መልስ ነው የምፈልገው፣ ቁርጥ ያለ። አሁን ና አንቺ አብረን መቀጠል እንችላለን፣ አንችልም ሲል ኪራይ ያቀርብላታል። ማንን እኔና አንተ፣ ዘገምተኛ አትሁኝ ጽናት፣ መልሽልኝ ይላታል። እኔና ዘገምተኛ? ታዲያ ምንድን ነው? ቶሎ ፈጠን ብለሽ መልሽልኝ። እኔም አፈቅረሃለሁ ይሄን ነው ማውተደው። እኔ ካላንተ ህይወቴ ጨለማ ነው። እኔ አንተ ነው እወድሃለሁ። አባቴን አንተ መቼ፣ እኔ የምፈራው አባቴን አንተ እንዳላጣ ነው። ምንም ቢፈጠራት ተወኝ፣ ሰማይ ዝቅ መሬት ከፍ ቢል አልተውሽም ብሎ ቃል ገባላት። በምን ምክንያት ወድጀሽ፣ በምን ምክንያት ተጣላሻለሁ? ሲላት ኪራ የሰው ልጅ የሚያጋጥመው ነገር አይታወቅም ማለችው። አንድ ነገር ቃል ልግባልሽ ጽናት በመወዳት እናቴ ቃል እገባልሻለሁ፣ አንቺ ተስፋ ቆርጠሽ ሂድ ካላልሽኝ እኔ በፍጹም ጥዬሽ አልሄድም። በጣም ነው መወድሽ፣ እጅግ በጣም ከምታስቢው በላይ አፈቅርሻለሁ ሲል ኪራ ፍቅሩን ይገልጽላታል ማለት ነው። እኔ የማፈቅርሃለሁ ብለው ተቃቀፉ። በዚህ መካከል መራዊትና ናሆም ደረሱና ጨበጨቡላቸው፣ ደስ አላቸው ማለት ነው። ይህን ነበር ሲጠበቅ የነበረው። ሆኖም ግን ዛሬ እንደምታዋት ቤቲ በመካከል ገብታ ሌላ ችግር እየፈጠረችባቸው ነው። ይህንንስ እንዴት ብለው መቋቋም ይችላሉ የሚለውን ስናስበው፣ እናትዬ ልጅቷም ሳሎን ተቀምጣ ስታገኛት መራዊት እየተረጠረቻት ነው። ምን ነሽ ነው ስላት፣ ድክም እንደ ኪችን ስራ የለም እንደ እያለቻትም ነበረ ቤቲ ትመጣና እንዴት ነው ቤት ውስጥ ያለው ፍቅራቸው በጣም ደስ ይላል፣ እኔን ራሴ ስሜት ይንቀሰቀሱብኝ፣ እንደሚያስደስቱ ስትል በጥፊ መታት። እንደዚህ ክፍታ በለመደው አፍሽማ እንደዚህ ማለት የለብሽም ብላ ቤቲ ትነግራታለች። እኔ እኮ እንዴ ለምን በጥፊ መታሽኝ? አለቻት። እንዴ ተይ እስኪ እውነት በይ አለ ቤቲ እንደውም ይሄን ፊትሽን ምን ሆነሽ ነው ብለው ይሉሻል ብዬ ነው እንጂ ቡጭርጭር ነበር ማረግሽ አለቻት እንዲ ኧረ በስመ አብ የሌለ ነገር ምን አደረግኩሽ ታታ ተይ እባክሽ አሌ ቤቲ ቆይ ሌላ ምን ልታደርግ ያስበሻል ባሌን ከሌላ ሴት ጋር አይተሽ ፍቅራቸው ያስቀናል ያምራል ከማለት ውጭ ምን ልትይኝ ትቻያለሽ ብላ ፈጠጠችባት ይኸውልሽ ቤቲ አንቺ ገንዘብ ልትሰጭኝ ትቻያለሽ ግን ሁለተኛ እንዳትመችኝ ገንዘቡን ይቅርብኝ አለቻት። አረ እባክሽ ቫዝሊን ይዘሽ መጥተሽ ለምን ገላሽን አላሻሽም? እከካም ገንዘብ ከጎደና ንጥቼሽ እኮ ነው። ገንዘብ ሰጥቼ እኮ እዚህ ያመጣሁት ስለ ባሌና ስለሚስቱ ያለ ነገር እንድታቀብኝ ስለፈለግ እሺ ብቻ በቂ መልስ አይደለም። ከዚህ በኋላ አፍሽ እንዳመጣልሽ እኔጋ እንዳትገጥሚትልና እንግዲህ አንገላታት ሄዳለች። ከዛ እናሆሜና ክሩቤም ስለ ሁኔታው አወሩ ከዛ በኋላ እንግዲህ እሷ ተደብቃ ቪዲዮ ሲተቃቀፉ ሲሉ ተደብቃ እያነሳቻቸው ፎቶ ነበረ ለምን ለቤቲ ለማድረስ ማለት ነው ከዛ ፅናት ድንገት ደረሰችባት እና ምንድን ነው ምን እያደረገች ነው ሳት ሀይል ልብስ የሆነ መስማር ይዞብኝ እሱን እያላቀቅኩ ነው ብላ ፎቶውን ስታነሳ እንዳታይባት ደበቀች ማለት ነው ከሩቤም እንግዲህ በጣም ተደስቷል። ለኛ ያዘነበ ለእናንተም ያካፍልሃል፣ አይዞህ ከመራዊት ጋር ጥሩ ህይወት እንድታሳልፍ እመኝልሃለሁ ብሎታል ማለት ነው። ጽናት ግን ወደ ማድቤት ሄዳይ ሴትዮ፣ ምንድን ነው ከስር ከስር የምትከተለኝ ነገር አልገባኝም። ምንድን ያላት፣ በጣም ኢንትሪስክ የሆነ ነገር ደብቃለች ማለት ነው። ልፈትሽ ብላ ኪችን ማድቤት እየፈተሽ ይ ጽናት እያለች ድንገት ትደርስባታለች። ጽናት ምን አተሽ ነው ብላ ስታት ብላ ደነግጣ ዘውራል እንትን አለች፣ አስቤዛ ቼክ እያደረኩ ያደረኩ ነው። የስራ ወድ እኳ አይለቅም አይደለም አለቻት። አዎ አለቻት። ያው አሁንም የቤት ሰራተኛ አሁን የዚህ ደረጃ የደረስኩት አለቻት። እና አንቺን በርቺ፣ ንግግሮችሽ በሳል ናቸው፣ ጣፋጭ ናቸው። የአእምሮ ብስለት ይጠይቃል እንጂ የእድሜ አይደለም። አል ቆንጆ አለቻት። በጣም አሳማኝ ነሽ አለቻት። አንድነት እኔ ደግሞ ከልምዲያ አንድ ነገር ላካፍልሽ አለቻት። ነገሮችን ማወቅ የሚቻለው አውቆ እንዳላወቁ ሰምቶ እንዳልሰማ ሲኮን ነው አለቻት። በጉልበት ግን የሚሆን ነገር የለም አለቻት። ጉልበት ለጅብም አልጠቀመም ስትል፣ እንደዛ ቢሆንማ አንቺም በየጫካው ንጉስ ጅብ የጫካ ንጉስ ሲሆን ነበር። አንበሳ የነገሰው ግን ጉልበት፣ ብልጠትና ግርማ ሞገስ ስለተቸረ ነው። ስለዚህ አንዳንዴ አንበሳ ዙርያዎች በዙሪያሽ እንዳሉ እንዳዘንጊ አለቻት። እሺ ጽናት፣ አረሳው አለቻት። አንድነት እና አስቃል ለማንኛውም የባለፈውን የባለፈው ውሻ ሲጮህ የሰማሁት መስተላኝ ውሻሽን ምግብ ያበላሽውን ስትል ጠብ አድርጋ ነገረቻት። ይቺ እርጉም እኔን ስታባብለኝ አውቄባት አለሁኝ አለች። ና ተፎክርባት አለች። እንዴ አንቺንማ፣ አንቺን መቅ ዝንጀሮ መጀመሪያ መቀመጣዬን አለቻሉ። ስለዚህ መጀመሪያ አንቺን ማስወገድ አለብኝ ብላ እንግዲህ ዘወር ብዬም ማላይሻ ራስሽን ነው የማስወግድሽ፣ ስትል ደግሞ እቺ ሰራተኛ ለጽናት ፎክራ ዝታባታለች ማለት ነው። ውድ ተመልካቾቼ በጣም የሚገርም ነው። ቤቲ ዛሬም አላረፈይም። በኪራና በጽናት አንድ መሆን በጣም ቢያስደስተንም ናሆሜና ደግሞ መራዊትም አንድ ሁነው የምናይበት ጊዜ ቅርብ ይሆነ እንላለን። እንግዲህ መጨረሻውን ምን ይሆን? የዛሬው ቪዲዮ በዚህ ተጠናቋል። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።